ሰላም እንዴ ናችሁ ውድ የአርሰናል ደጋፊዎች ድምፅ ተከታታዮች፣ በያላችሁበት ሰላማችሁ ይብዛ። በዛሬው ዕለት እንግዲህ በርካታ ስፖርታዊ ጥንክሮችን ከተለያዩ ምንጮች ይዤላችሁ መተቻለሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉት። እንዲሁም ላይክና ሼር እንዳይዘነጋ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ሚካኤል አርቴታ በዚህ የክረምት የዝውውር መስኮት የዝውውር እቅዱን በይፋ አሳውቋል። የፊት መስመር አጥቂ፣ የግራ ክንፍ የመስመር አጥቂ ተጫዋች፣ የግራ ክንፍ መስመር ተጫዋች፣ ሁለገባ ማከኝ እና የማል ተከላካይ እንዲሁም ሁለተኛ ግብ ጸባቂ ማስፈረም ሁለተኛ ግብ ጸባቂ ማስፈረም ዋነኛ ኢላማው እንደሆነ ታውቋል። ምናልባትም ወደ አምስት የሚጠጉ ተጫዋቾች አርሰናል እንደሚቀላቀሉ ነው በይፋ ሚካኤል አርቴታ ያሳወቀው። ኢታን ዋኔሪ ባለፈው የውድድር ዓመት ስላስቆጠራቸው ዘጠኝ ግቦችና ሁለት አሲስቶች ላይ መሳተፉን አስመልክቶ እንዲህ ሲል ተናግሯል። ጥሩ ነበር፣ ነገር ግን የበለጠ ማስቆጠር ፈልግ ነበር። አስር ግቦችን ማስቆጠር እቅድ ነበር፣ ግን ተቃርብ ያለው ጥሩ የመጀመሪያ ሲዝን ነበር። ለቀጣዩ ሲዝን በደንብ ዝግጁ ነኝ ሲል ነው ኢታን ዋኔሪ የተናገረው። በአርሰናል ቤት መድመቅ ከቻሉ እንግዲህ በለጋ ድሚ ሆነው እጅግ ጥሩ የሚባል እንቅስቃሴን እያስመለከተን የሚገኘው ወደፊትም በአርሰናል ቤት ይደምቃሉ ከሚባሉ ተጫዋቾች ውስጥ ዋነኛው ኢታን ዋኔሪ ነው ማለት ይቻላል እና ኢታን ዋኔሪ ነው ማለት ይቻላል እና አርሰናሎችን በኮንትራት እደሳ ዙሪያ ከተጫዋቹ ጋር ድርድር ለመጀመር ፍቃደኛ መሆናቸው ነው እየተገለጸ የሚገኘው። በተያያዘ ዜና ሊያንድሮ ትሮሳርድ በአዲስ ኮንትራት ማራዘሚያ ላይ የደሞዝ ጭማሪ እንደሚጠይቅ ተዘግቧል። አርሰናሎች የተጫዋችን ኮንትራት ለማደስ ዝግጁ መሆናቸው እየተገለጸ ይገኛል። አርሰናሎች በተሰካ ሁኔታ የገብርኤል ማጋልሽን ኮንትራት ማደሳቸው ይታወቃል። እንዲሁም የሊውስ ስኬሊንግ ኮንትራት ለማደስ ስማማታቸው የሚታወቅ ጉዳይ ነው። በአንድሪ ቤርታ ስር እንግዲህ ወሳኝ ተጫዋቾቻቸውን አዲስ ኮንትራት ማራዘም የመጀመሪያ ስራቸው አድርጎታል አንድሪ ቤርታ እና ከዛ አንጻር የዚህ ተጫዋችንም ኮንትራት ለማደስ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። አርሰናል እንደሚታወቀው ለተጫዋቹ የረጅም ጊዜ ኮንትራት ለመስጠት ፈቃደኛ መሆኑን ከዚህ በፊት ማሳወቁ ይታወቃል። ከዛ ውጪ በአርሰናልና በቶማስ ፓርቲ መካከል በአዲስ ስምምነት የሚደረጉ ድርድሮች እንደቆሙ ፋብሪዚዮ ሮማኖ አሳውቋል። እስካሁን ምንም አይነት ስምምነት የለምና አሁን በመጪዎቹ ቀናት መንገዶችን የሚለያዩበት ወሳኝ ቀናት ይሆናሉ። ቶማስ ፓርቲ እንደ ነፃ ወኪል አርሰናልን ሊለቅ ይችላል ሲል ነው ፋብሪዚዮ ሮማኖ የተናገረው። ፓርቲ ታዲያ በአርሰናል ቤት ውሉን እንደማያራዝም እና ክለቡን በነፃ ውል እንደሚለቅም ኤስፔን ነው የሚል ታማኝ ምንጭ ነው የገለጸው። ቶማስ ፓርቲ ከአርሰናል ጋር እያደረገ ያለው ኮንትራትም ሙሉ ለሙሉ እንደቆመ ነው እየተገለጸ የሚገኘው። እስቲ ስለ ቶማስ ፓርቲ እንግዲህ አንዳንድ ነገር እንበል። የፓርቲ መቆየት ለክለቡ እጅግ አስፈላጊ እንደነበር ሁላችንም እናውቃለን። ጥሩ ብቃት ላይ ነበረ እና ልምድም አለው። ሊጉን ያውቃል። የእሱ መኖር ለማርቲን ዙቤ ሜንዲ የመላመጃ ጊዜ ይሰጥ ነበረ። በተጨማሪም የቶማስ ፓርቲ አይነት አማካኝ ብዙ ጊዜ አይገኝም። አሁን እዚህ ጋር ጥያቄው በዙቤ ሜንዲ ይቀጥላሉ ወይስ ሌላ ተጫዋቾችን ይፈልጋሉ የሚለው ነገር ነው። ባይታወቅም ግን የግድ ሌላ የመሀል ሜዳ ተጫዋች ማስፈረም አለበት አርሰናል ይህንንም ሚካኤል አርቴታ አሳውቋል፣ የማል ሜዳ ተጫዋች እንደሚያስፈርሙ። በነገራችን ላይ ቶማስ ፓርቲ በአርሰናል ቤት የሚቆይ ቢሆን ኖሮ አዲስ የማል ሜዳ ተጫዋች የማስፈረም እቅድ የላቸውም ነበር። ነገር ግን የቶማስ ፓርቲ ከአርሰናል መልቀቅም ተከትሎ የተጫዋቹ ምትክ የሚሆን አዲስ የማል ሜዳ ስፍራ ተጫዋች ለማስፈረም ዝግጁ እንደሆነ ነው እየተገለጸ የሚገኘው። የቪክተር ዮክሬሽን ጉዳይ በተመለከተ አንዳንድ ነገር ልበላችሁ። አሁንም ቢሆን የቪክተር ዮክሬሽን ዝውውር በተመለከተ አርሰናል ተጫዋቹ ዝውውር ላይ እየመራ እንደሆነ ታውቋል። አርሰናል የዮክሬሽን ዝውውር ለመጨረስ አሁንም ቢሆን እየጣረ ሲገኝ ተጫዋቹ ከክለቡ ለመልቀቅ ዝግጁ መሆኑን በተደጋጋሚ አመላክተዋል። አርሰናሎች ከቪክተር ዮክሬሽ ዝውውር ለጊዜው ቢሆን ራሳቸውን እንዲያገሉ ያደረጋቸው ነገር ስፖርቲንግ ሊዝቦኖች እየጠየቁት ያለ ዋጋ ነው። ከፍተኛ የሆነ ዋጋ ነው እየጠየቁ ያሉት ነገር ግን ቪክተር ዮክሬሽ የበርካታ ክለቦችን ጥያቄን ውድቅ ያደረገው፣ የቅርቡ እንኳን የጁቬንትስን ጥያቄ ውድቅ አድርጓል። ወደ ማንቸስተር ዩናይትድ ማቅናትም እንደማይፈልግ አሳውቋል። የተጫዋቹ ፍላጎት ሙሉ ለሙሉ በሚባል ሁኔታ ወደ አርሰናል ማምራት ነው። ስፖርቲንግ ሊዝበኖች በተጫዋቹ ዝውውር ሁኔታ መለሳለስን የሚያሳዩ ከሆነ የዋጋ ቅናሽን የሚያሳዩ ከሆነ አርሰናሎች ሙሉ ለሙሉ ፊታቸውን ወደ ቪክተር ዮክሬሽ እንደሚያዘሩ ነው የተገለጸው። ተጫዋቹን ባለሙሉ ተስፈኛ ነው አርሰናልን እንደሚቀላቀል ዛሬ የሚወጡ መረጃዎች ይህንን ያመለከታል። ያው ፕላኔ ና ፕላን ቢያርጉ ነው የቪክተር ኩሬሽ ና የቤንጃሚን ሼሽኮን ዝውውር እየተመለከተ የሚገኘው አርሰናል። ከሁለት አንዱ ግን ወደ ፍላይሜሪስ እንደሚቀላቀሉ ምንም ጥያቄ የሌለው ነገር ነው። በላ ዜና እንግዲህ ቤንጃሚን ሼሽኮን በሚመለከት ከክለቦቹ መካከል ምንም አይነት ስምምነት ያልተደረሰ ነው እየተገለጸ የሚገኘው ፋብሪዚዮ የተናገረው መረጃ ምንድን ነው? እስካሁን ድረስ የግል ጥቅማ ጥቅም ችግር አይሆንም ምንም። ተጫዋቹ ሙሉ ለሙሉ ወደ አርሰናል መቀላቀል ይፈልጋል። ነገር ግን ሊዝቢጅ በተጫዋቹ ላይ መለሳለስን እያሳዩ አይደለም። የዋጋ ቅናሽ ለማድረግም ዝግጁ አይደሉም። አሁን ሞር ቻንስ የሚኖሩ እንደውም የፊክሬሽ ጉዳይ እንደውም ከቤንጃሚን ሼሽኮ በላይ አሁን ባለው ነባራዊ ሁኔታ አርሰናሎች ተጫዋቹን የግላቸው የማድረግ እድል ይኖራቸዋል ሲል ነው ታማኙ ፋብሪዚዮ ሮማኖ እየተናገረ የሚገኘው። ኔዘርላንዳዊ ተጫዋች ጁሪን ቲምበር በቀጣዩ መጀመሪያ በጊዜ ቅድመ ውድድር ቡድን ለመቀላቀል ዝግጁ መሆኑ ታውቋል። ጁሪን ቲምበር እንግዲህ የቀዶ ጽገናውን ካደረገበት ጊዜ አንስቶ ሪከቨሪው ጥሩ የሚባል እንደሆነ ተገልጿል። በቅርቡም እንግዲህ ወደ ሜዳ እንደሚመለስ ነው እየተገለጸ የሚገኘው። እጅግ አስገራሚ እንቅስቃሴን በአርሰናል ቤት ካሳዩ በተለይም በዘንድ ውድድር ዘመን ውስጥ ከደመቁ ተጫዋቾች ውስጥ በዋነኝነት ጁሪን ቲምበር ይጠቀሳል። ታዲያ ጁሪን ቲምበር በቅርቡ እንደሚመለስ ነው የሚወጡ መረጃዎች የሚጠቁሙት። አሌክሳንደር ዚንቼንኮ ወደ ሌሎች ክለብ የሚያደርገውን ዝውውር ባስመለከተ እንግዲህ መረጃ ወጥቷል። አሌክሳንደር ዚንቼንኮ እየጠየቀ ያለው ደሞዝ ወይም ግላዊ ጥቅማ ጥቅም ወደ ሌሎች ክለቦች የሚያደርገው ዝውውርን እንዳስተጓጎለበት ነው እየተገለጸ የሚገኘው እንደ ኢንሳይደር ዘገባ ከሆነ ታዲያ ተጫዋቹም ቢሆን ወደ ሌሎች ክለብ የመሄድ ፍላጎት አለው። አርሰናልም ቢሆን ተጫዋቹን የመሸጥ ፍላጎት አለው። ነገር ግን ይህ 28 ዓመት ተጫዋች ከሌሎች ክለብ እየጠየቀ ያለው ግላዊ ጥቅማ ጥቅም ከፍተኛ የሆነ ደሞዝ ነው እየጠየቀ ያለው። ከዚህ አንጻር ክለቦቹ በተጫዋቹ ላይ ያላቸው ፍላጎች እንዲቀንስ አድርጓል። በዋነኝነት እንግዲህ ሲ ሚላን በተጫዋቹ ላይ ከፍተኛ የሆነ ፍላጎት እንዳለው የሚታወቅ ጉዳይ ነው። ነገር ግን አሁን ባለው ነባራዊ ሁኔታ ከሌሎች ክለቦች ጋር ከስምምነት እንዳይደርስ እያደረገው ያለው ነገር ተጫዋቹ የሚጠይቀው ደሞዝ እንደሆነም ተገልጿል። ኢሳን ዋኔሪ ስለ ማይልስ ስስኬሊ እንዲህ ሲል ተናግሯል። እኛ በጣም ተመሳሳይ ነን፣ ነገር ግን በተመሳሳይ ጊዜ በጣም ተቃራኒዎች ነን። ተመሳሳይ አስተሳሰብ አለን፣ በተመሳሳይ መንገድ እየሄድ ነው። ብዙ የሚያመሳስሉ ነገሮች አሉ፣ የኔና የሱ ጓደኝነት ልዩ ነው ሲሉ ነው እንግዲህ ኢትሳን ዋኔሪ የተናገረው። ፋብሪጆ ሮማኖ ያወጣውን መረጃ ወደ እናንተ ላጋራችሁ። ማርቲን ሜንዴ ወደ አርሰናል የሚያደርገው ዝውውር ሙሉ ለሙሉ እንዳበቀለቀ በዛሬ ሁለት ፋብሪጆ ሮማኖ አሳውቋል። ተጫዋቹ እንግዲህ በቅርቡ ወደ አርሰናል እንደሚመጣ ነው እየተገለጸ የሚገኘው። አርሰናሎች ሪሊዝ ክሎዙን ወይም ውል ማፍረሻውን በመክፈል ነው ተጫዋቹ ወደ አርሰናል የሚያደርገውን ዝውውር ሙሉ ለሙሉ እንዲያልቅ ያደረጉት። ሱፐር ኮምፒውተር እንግዲህ የክለቦችን ደረጃ አሁን ያላቸውን የተጫዋቾች ጥራት በመመርኮዝ አውጥቷል ና በዚህ መሰረት የሰሜን ለንደን ክለብ አርሰናል በሁለተኝነት ደረጃ ተቀምጧል። ሊቨርፑል በአንደኝነት ደረጃ ተቀምጧል። በሶስተኝነት ና በአራተኝነት የተቀመጡት ማንቸስተር ሲቲ ና ቼልሲ ሲሆኑ ኒውካስትል፣ አስቶን ቪላ ና ቶተንሃም ከአምስት እስከ ሰባት ላይ መቀመጥ ችለዋል። አርሰናል አሁንም ቢሆን በጁቬንቱሱ ተጫዋች ኬናን ይልዲዝ ላይ ፍላጎት እንዳለው ታውቋል። የቱርካዊ ተጫዋች እጅግ አስገራሚ እንቅስቃሴን በአሮጌቶቹ ቤት እያሳየ ይገኛል። ከአርሰናል በተጨማሪ የስፔኑ ክለብ ባርሴሎና በተጫዋቹ ላይ ፍላጎት አለው። ነገር ግን ኬናን ይልድዝ በአርሰናል ተፈላጊው ተጫዋች እንደሆነ ነው እየተገለጸ የሚገኘው። ውድ የዚህ ቻናል ተከታታዮች በዛሬ ዕለት የወጡ መረጃዎች እኚህን ይመስላሉ። በአዳዲስ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።